እግዚአብሔር ለትሑታን ጸጋን ይሰጣል። ክብር ለኢየሱስ ይሁን። ያዕቆብ መልእክት ምዕራፍ አራት ቁጥር ስድስት ላይ እንዲህ ይላል፣ ነገር ግን ጸጋን አብልጦ ይሰጣል ይልና፣ ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ በዚህ ክፍል ላይ ግልጽ ነው። የትሑታን የምላለ ትዕቢተኞች የምላለ የእግዚአብሔር ቃል እንደምለው ትዕቢት በጣም መጥፎ ነው። እግዚአብሔር ትዕቢትን አይፈልግም። እግዚአብሔር ትዕቢት በእግዚአብሔር ዘንድ አጸያፊ ነው፣ በጣም ሰይጣንም በትዕቢቱ ነው የወደቀው። በጣም ብዙ የታበዩ ሰዎች መጨረሻቸው መልካም አልነበረም። ስለ ናቡከደነጾር ካያችሁ ታበየ፣ ይህን እጄ ሰራ አለ። ከዙፋኑ ከከፍታው ወርዶ ሄዶ እንግዲህ ምድረ በዳ ላይ ሳር እንደበላ መጽሐፍ ይናገራል። ትዕቢት በጣም ብዙ ውድቀትን፣ ውርደትን ያስከትላል። እኔ በጣም ብዙ ትዕቢተኛ ሰዎች በማይመጥናቸው ሁኔታ መጨረሻቸው ሲያልቅ አይቻለሁ። ስለዚህ እንድትተብቱ እንድንተብት እግዚአብሔር አይፈልግም። አስ ክርስቲያን እንደ አንድ አማኝ እንደ የእግዚአብሔር ቃል እንደሚያምን ሰው ሰው ትሁት መሆን አለበት። ትሕትና እግዚአብሔር ይፈልጋል። ትሕትና በእግዚአብሔር ዘንድ ስፍራ አለ። እግዚአብሔር ትሁታንን ይፈልጋል። መጽሐፍ ስለ ትሁታን ሲናገር ሙሴ ትሁት ነበረ ይላል። ጌታ ኢየሱስ ትሁት ነበረ ይላል። ብዙ እግዚአብሔር የተጠቀመባቸው የእግዚአብሔር ሰዎች ትሁታን እንደነበሩ መጽሐፍ ይናገራል። ያው ትሁታን ወይም ትሕትና ማለት አንገትን መስበር አይደለም። አንዳንድ ሰው አንገትን ቁልምም ያደርጋል። ትሁት ለመምሰል እሱ አይደለም። ትህትና ልብን መስበር ነው። ልብን ዝቅ ማድረግ፣ ሰውን ማክበር፣ ሰውን ሁሉ እኩል በእኩል ማየት፣ ሰውን ማገልገል፣ ለሰው ልጅ ሁሉ አክብሮትና ስፍራ ሲኖር ነው ትህትና የሚገለጠው። ትህትና የሌለበት ህይወት የትም አይደርስም። በተለይ እኔ በጣም ብዙዎችን የሚመክረው ነገር ብኖር ልባችሁን በእግዚአብሔር ፊት ትሁት እንድታደርጉ። ትህትና ውጤቱ መጨረሻው ያማረ ነው። ትዕቢት ግን መጥፎ ነው። የትዕቢተኞች አንገት በድንገት ይሰበራል። ትዕቢተኞች ከወጡበት ከፍታ ይወርዳሉ። እንደ ሃማ በገዛ ባዘጋጁት ግንዳቸው ይሰቀላል። ትዕቢተኞች መጨረሻቸው ውብ አይደለም። ስለዚህ እግዚአብሔር ትዕቢትን አይፈልግም። እባካቸው የሚተብቱ በእድሜ ሊሆን ይችላል፣ በስራ ስታተስ ሊሆን ይችላል፣ በትምህርት ደረጃቸው ሊሆን ይችላል። እግዚአብሔር ስላከበራችሁ ያከበረውን እግዚአብሔርን ማሰብና ማክበር እንጂ ሌላው ላይ መተበት አስፈላጊ አይደለም። አንዳንድ የሚተብቱ ቲቢተኛ ሰዎች አሉ። ሰውን እንደ ተራ ነገር እንደ ቁንጫ ያዩ ሰዎች አሉ። የሚተብቱ ሰዎች መጨረሻቸው ውብ አይደለም። ግልጽ ነው ማወራላችሁ። ምክንያቱም ቲቢት ጀርባ ያለው ሴጣን ስለሆነ እግዚአብሔር ለትቢተኞች ጸጋን ይሰጣል አይለም። እግዚአብሔር ለትቢተኞች ከፍታ ይሰጣል አይለም። እግዚአብሔር ትዕቢተኞችን ይቃወማል ይላል። እግዚአብሔር የሚቃወመውን እንግዲህ እኛም እንቃወማለን። አተብቱ ትዕቢት መጥፎ ነው። ለቱታን ግን እግዚአብሔር ምንድን ነው የሚሰጠው የሚለውን የእግዚአብሔርን ቃል ስናጠና ጸጋን ይሰጣል ይላል። እንደገና ምሳሌ ላይ ሄደን ስናይ ምሳሌ ሶስት ሰላሳ አራት ላይ በፌዘኞች እርሱ ያፌዛል ልና ለቱታን ግን ሞገስን ይሰጣል ይላል ለትሁታን ሞገስን ይሰጣል። ለትሁታን ጸጋን ይሰጣል። እንደገና ማቴዎስ 23 ሁለት ላይ ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ሁሉ ከፍ ይላል ይላል። እና እግዚአብሔር በትህትና ህይወት እንድንገለጥ እግዚአብሔር እግዚአብሔርን በትህትና ህይወት እንድናከብር እግዚአብሔር ይርዳን። ትሁታን እኒሁ ትሁታን መሆን በጣም መልካም ነው። ያዕቆብ መልእክት ላይ ይህንን ነው የሚያነሰው። እንደገና ጴጥሮስም ላይ አንደኛ ጴጥሮስ ሦስት ስምንት ላይ እንደዚህ ይላል በመጨረሻ ሁላችሁም በአንድ ልብ ሁኑ፣ የሌላውን መከራ ለእናንተ እንደሚሆን አድርጎ እንደ ወንድሞች ተዋደዱ፣ ሩሮችና ትሑታን ሁኑ ይላል። እንደገናም ደግሞ አንደኛ ምዕራፍ አንደኛ ጴጥሮስ ምዕራፍ አምስት ቁጥር አምስት ላይ እንዲሁም ጎበዞች ወይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ፣ እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል ይላል ጴጥሮስን ሌሎችም የመጽሐፍ ቅዱስ ጻፊዎች እነ ሰለሞንም ቢሆን ስለ ትህትና ነው እግዚአብሔር ለትሑታን ጸጋ እንደሚሰጥ፣ ለትሑታን እግዚአብሔር ሞገስ እንደሚሰጥ፣ ትሑታንን ከፍ እንደሚያደርግ፣ ትሑታንን እግዚአብሔር እንደሚያክብር ይናገራል። የክብር መውጫ መስላል ትህትና ነው። ትሑቶች ክብራቸው ይቀጥላል፣ ድላቸው ይቀጥላል፣ ስኬታቸው ይቀጥላል፣ እድገታቸው ይቀጥላል። ትቢተኞች ግን በድንገት ይሰበራል። ትቢተኛ መንግስት በሉት ግለሰብ በሉት ማን አገልጋይ ይበሉ ተገልጋይ፣ ማንም ሰው ትዕቢተኛ መጨረሻው ውርደት ነው። መጨረሻው ውርደት ነው። በጣም ብዙ የሚተብቱ ትዕቢተኛ አፍሪካ መሪዎች ብዙዎችን እናውቃለን። ከጉድጓድ ውስጥ ተጎትቶ የወጡት ትዕቢተኞች በጣም በትዕቢታቸው ዓለም የሚያውቃቸው ኢቭን ስብሰባ መጥቶ እንኳን የኢትዮጵያ ሆቴሎች እኔን አይመጥኑኝም ብሎ የገዛ ድንኳናቸውን ተክሎ ድንኳን ውስጥ የሚያድሩ ትዕቢተኞች ፋይናሊ ከጉድጓድ ውስጥ ሲወጡ አይተናል። የተበቱ አገር መሪዎች ትልልቆች እንደ ተራ ሲሰደዱ አይተናል። ስለዚህ ማናችሁም ብትሆን በእግዚአብሔር ፊት ትሑታን ሁኑ። ትዕቢት አያዋጣም። እግዚአብሔር ከትዕቢት ይወጡ ይጠብቀን። ይሄ መልእክት የተመቻችሁ ሼር አድርጉት። ጌታ ኢየሱስ ይባርካችሁ።